ሰላም ሰላም ውድ የደራሽ ወገን የዩቲዩብ ቻይናል ቤተሰቦች፣ ዛሬ ይሄን እንደምታዩ ቤቱን ነጥር ሆን ያስተካከል ይሄን ያለሁት ባለፈው ቁራሊዮ የለቀመ ውሃ ውስጥ የነበረውን ልጅ ካነሳን በኋላ አንዳንድ ሰዎች ልጁን የዛን ሰዓት ስራ ምናምን ካስጀመርኩ በኋላ ወደ ቤት ገብቼ ቤቱን ሳይ እና ጭድ ላይ ነበረ የተኙ ልጆቹም እሷም እንዲሁም ጭድ ላይ ነበረ የተኙ ያሉት እና ይሄን ጭዱን ወደ ፍራሽ ቀይር ፍራሽ ግዛ ባላችሁት መሰረት አንዳንድ ሰዎች ሀደራ ልኮ እሱን ሀደራ ይዤ ዛሬ ላይ ይኸው ቤቱን የጠረግኩ፣ ይሄ ፍራሹን አሁን እያስገባ ነው ያንለው፣ ቤቱን የጠረገ ነው ያለ ነው። ይሄ አሁን ለልጁ እናት ነው። እንዲሁም በዛውም በዓመት በዓልም አሁን በዚህ ቅዳሜ አርብ አካባቢ ነው በና አሁን በዚህ በኢትዮጵያ ውስጥ እና በዛ በዓመት በዓል የሚሆን ዶሮ ዘይት ይዤ የገባው ነው ያለሁት። እንደሚታዩ ይሄን ይመስላል። ይሄን ሀደራ የሰጣችሁ እንዲሁም ከና ጋር መልካም ስራ የሚሰሩ ደጋግ ሰዎች ከልብ ያመሰግናለሁ። ቀጥታ ነው የመጣ ነው። ቀጥታ መጣን። ቀጥታ ወደ ስራ ነው የገባ ነው። እንዴት አየሽው? በጣም ደስ ይላል። ደስ ይላል። ባለፈው ልጁን ከዛ ቆሻሻ ውስጥ አንዳንድ ነገሮችን ውሃው ውስጥ ስለቂ አይተን ከዛ እሱን ስራ ማስጀመረን ነበረ። ስራ ያስጀመረን ነው፣ አይቶ አንዳንድ ሰዎች በእና ጎን ሆኖ የሚሰሩ አሉ። እና እነዚህ ሰዎች ካዩ በኋላ ባለፈው እዚ ጭድ ፍራሽ ላይ ነው የምትተኙ ምናምን ብዬ ጠይቀሽ ነበረ። አው እዚ ነው የምትተኛው ብለሽ አውርተሽ፣ ያን ያዩ ሰዎች ቶሎ ብለክ ፍራሽ ግዛ፣ እንዲሁም ለዓመት በዓል የሚሆን አንዳንድ ዶሮ፣ ለዓመት በዓል የሚሆን ነገሮችን ግዛ ብሎን፣ ዶሮ ዘይት፣ ይህን ስጦታ ይዤ መጣሁት። ውጭ ሀገር የሚኖሩ እግዚአብሔር ይባረካቸው፣ ክፉ አይንካቸው። አሜን። እሱ ይጠብቅ፣ ጌታ ይክፈል። እኔ አቅም የለኝም፣ አቅም ያለው ጌታ ለእናንተ ሰላም ይስጣቸው። ሌላ ምንም ማለት አልችልበትም። እሱ በራሱ አቅምና በራሱ ጉልበት ይጠብቃቸው። ይሄ ነው፣ ሌላ ነገር አልችልበትም። ተባርኩልኝ። በጣም አመሰግናለሁ። በጣም ነው ከልክ በላይ ነው የማመሰግነው። አሜን። ሌላ ነገር አልችልበትም። ባቢ እንዴት ነው? የሰራ ነው በርቱ። እግዚአብሔር አዋቂ ነው። አላወቁ ማምጣታቸውንም እኔ እንደዚህ ቶሎ ይመጣሉ ብዬ አላሰብኩትም። ጌታ ነው ብመጡም ተስፋ ያደረኩት አመት በዓል ካለፈ ከመጡ ነው ብዬ ነው ተስፋ ነኝ እንጂ እንደዚህ ቶሎ ይመጣሉ ብዬ አላሰብኩትም። ግን ጌታ እግዚአብሔር ይባረካቸው፣ እንዳሰባቸው ጌታ ያስብ። እሱ መንገዱን ይህቅ ደምላለሁ። አሜን። ለንዲ ጎክ ጎዳና የወጡ ሰዎችን ለዚህ ለአመት በዓል ስጦታ የዞረን የሰጠን ያለ ነው። ለዛን ደግሞ ይሄን ላንቺ ለአመት በዓል ማድረግ አለብን ብሎ ነው የመጣ። ነው አሁን ሽንኩርት ይዘን ስላልመጣን፣ ኪሰ ውስጥ ሽንኩርት ይበቃል። ና እዚህ ሽንኩርት ግዥ ከልጆች ጋር ምትባሉ በጥሩ ሁኔታ አሳልፊ። ልተን እሺ ተባረኩ። አሜን አሜን። በቃ እንመጣለን። መተን ያለው ነገር እናያለን። እሺ እና እነዚህ ሰዎች አሁን በጣም ደስ እንዳሉት ደስ ተሰኙ። አሁን አይታቸዋል እና አመት በዓልም ስለደረሰ ከዚህ በፊት ጎዳና ውስጥ የወደቁትን የእርኩኝ አንዳንድ እናቶችን፣ አባቶችን የረዳው ያገዝኩ ያበላው እንዳለው ይታወቃል። አሁንም በአመት በዓል ሲደርስ ሲደርስ ወደ አንዳንድ ሰዎች የእርኩኝ ስጦታ የሰጠሁት ነው ያለሁት ይህን ስጦታ አሁንም ለአንዳንድ ሰዎች በበኩሌ ያለውትን አደራ አሁንም መወጣት ስላለብን፣ እንዲሁም ከዚህ በፊት ጎዳና ያነሳዋቸው ሰዎችን ደርሼ ማየት ስላለብን በዛ በዓመት በዓሉ ዕለት አንዳንድ ሰዎች ዕለት እንጀራቸውን ያጡ በዛ በዓመት በዓሉ በራብ የሚቸገሩትን ደግሞ እና ለማብላት ብለን ወስነናል። ስለዚህ ከይና ጋር ሆናችሁ በዚህ አመት በዓል መርዳት፣ ማገዝ፣ ማብላት የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር እየደወላችሁ እንድጠይቁ ስል በፈጣሪ ስም በቲትና ይጠይቃችኋለሁ። እንዲሁም በዚህ እናደርጋለን። በዚህ አመት በዓል በበኩሌ ያለኝ ረዳለሁ የሚትሉ ሰዎች እናቶችን አንድ ዶሮ ገዛለሁ፣ አንድ አምስት ሌትር ዘይት ገዛለሁ እንዲሁም ለአንድ ሰው ምግብ የሚችል እኔ እረዳለሁ የምትሉ ሰዎች ባላችሁ አቅም፣ አሁንም ውድ የደራሽ ወገን የዩቲብ ቻይናል ቤተሰቦች አሁንም ይሄን ስል በትህትና ይጠይቃችኋለሁ። አግዛለሁ እረዳለሁ የምትሉ ሰዎች ደውሉ፣ አናግሩ። በጣም ነው የምወዳችሁ። ያው መልካም ስራ የሰራው ነው ያለሁት። ስራው የኔ ሳይሆን ስራው የሚሰሩት እናንተ ናችሁ። በዚህ ከስር በምናስቀምጥበት ስልክ ቁጥሩም እየደወላችሁ ጠይቁ። በበኩላችሁ አደራ ተወጡ። ከኛ ጋር አብራችሁ ስሩ። ስራው የነሳ ይሆን ስራው የእናንተ ነው። እናንተ የምትልኩት አደራ እንደሚታዩ እያደረስኩ ነው ያለሁት። ይሄ ቅድም የልጁን ቪዲዮ እንዲያያችሁት ዛሬ አራት ቀን በፊት የተሰራ ቪዲዮ ሲሆን አራት ቀን በኋላ ቪዲዮን ያዩ ሰዎች አደራ ሊቆ፣ ይኸው አደራውን እያደረስኩ ነው ያለሁት። እንደዚህ አይነት ያሉትን እናንተ የሚሰጡትን አደራ የሰጠው ነው ያለሁት። ይህን ስራ ከኛ ጋር የሚሰሩ አሁንም አግዙ፣ እርዱ። ለዚህ በዓል በራሳችሁ በኩል ያለውን አደራ ተወጡ። አግዛለሁ የምትሉ ሰዎች ደውሉ። ከልብ አመሰግናለሁ።